ዴይ ላይፍ ይባላሉ ሾርት ያክልኝ ያሳ ይሄ ሁለተኛ ቪዲዮ ነው፣ እና ዛሬ ደግሞ በቀኔ ላይ ከማሳያቸው ነገሮች ውስጥ ዛሬ ቅዳሜ ደግሞ ቲዮሪ ክላስ ሄዳለሁ። አሁን ወደ ክላስ አብረን እንሂድና ከክላስ መልስ ያለውን ነገር አሳያቸው። ለሆ ወደ ክላስ አብረን እንሂድ፣ አንድ ነገር አሳያቸው። ከክላስ መልስ ቁርስ ከበላው በኋላ የሆነ ቪዲዮ ኤዲት ማየው ቪዲዮ አለ። እሱን ቪዲዮ ካየን በኋላ ምናምን ወደ ዘጠኝ ሰዓት ምናምን አካባቢ ወደ ስፖርት ቤት ያለውን ነገር ትምህርት ቤት እና ደግሞ አስቀምጠን ወንበር፣ ላፕቶፕ አስቀምጠን የሚገርም የስኬት ጉዞ አንድ ላይ አብራችሁ መስራት ፈልጉ ሰዎች ካላችሁ እና እኔ ክፍትን የስኬት ጉዞ ምን እንደሚመስል አብረና ያለን አሁን ወደ ክላስ እየሄድና ራስ እየደበኝ ከዛ በኋላ ያለውን ነገር አሳያችኋለሁ።

እሺ ሰዎች፣ አሁን እየወጣ ነው ከስፖርት ቤት። ስፖርታችን ጨርሰናል፣ ወደ ቤት እንሄዳለን። ለዛሬ እዚህ ላይ በቀናል። ሌላ ቪዲዮ እንሰራለን።